ሰላም ክቡራን ተመልካቾቻችን እንደምናላችሁ፣ እንደምንቆያችሁ። የዩቱብ አድማጭ ተመልካቾቻችን ከዩቱብ ለተወሰነ ጊዜ ጠፋ ማለታችን ይታወሳል። ሆኖም እነሆ ዛሬ ተከስተናል። ይህንን ቪዲዮ የደረሳችሁ ከሆነ እናንተ የዩቱብ ሜምበሮች በጣም እድለኛ ናችሁ። በወሎና በደሴ አካባቢ ተወላጅ የሆናችሁ ዳግመኛ በህይወታችሁ የማታገኙትን እድል ይዘንላችሁ መጥተናል። ይህም እድል የቤት ባለቤት የምትሆኑበትን በኢትዮጵያ ታሪክም ተሰርቶ የማያውቅ ያለምንም የባንክ ግንኙነት በ60% ቅድመ ክፍያ እልቅ ጥንቅቅ ያለ ዛሬ ትራስ ፍራሽ ይዘህ ገብተህ ልኖርበት የምትችለውን ቤት ነው ይዘን የመጣ ነው። ቅድሚያ ስልክ ላስቀድም። 0922474444 ላይ ብትደውሉ ከእድለኞቹ ቀዳሚዎቹ ትሆናላችሁ። ምክንያቱም እኛ የምናመጣውን እድል ቶሎ እያለቀ ተቸግረናል። አልሰማንም የሚሉ ነገራቶች፣ ስሞታዎችን ስታቀርቡልን ነበር። ሆኖም አሁን ግን አልሰማንም ማለት አትችሉም። ተከተሉን። እንግዲህ ይሄ የምትመለከቱት የዚህ የአፓርትመንቱ ግቢ ነው። ለመኪና ፓርኪንግ እንዲሁም ለተለያዩ ነገር የእርድ ቦታን አካቶኖ ይሄ አፓርትመንት የያዘው። ከዛም በተጨማሪ እንግዲህ ደስ የሚለው ነገር እዚህ ጋር እንደምትመለከቱት የ01903 ቤት ቆጣሪ እዚህ ይገኛል። የ02903 ቤት ቆጣሪ ደግሞ በዚህ በኩል ይገኛል። እያንዳንዱ ቤት የየራሱ የውሃ ቆጣሪ ያለው ይሄ እጅጉን አስገራሚ ያደርገዋል። በተለይ በክፍለ ሀገር ይህ ነገር አልተለመደም። ለምን አዲስ አበባ ብቻ የወሎና አካባቢው ሰው ተጠቃሚ መሆን የለበትም? ይሄማ ግዴታችን ነው። እኛ ምንድነው ስራችን? እንዲህ አይነት እድሎችን ይዘን መተናል። አሁን ደግሞ እንግዲህ ግቢው ላይ እየተንቀሳቀስን ወዲህ እንመጣለን። ወደዚህ ስንመጣ እዚህ ጋ ደረጃው አካባቢ ቆጣሪ ቦታዎች አሉ። የቆጣሪ ቦታዎች እንግዲህ እየተመለከታችሁት ነው። እያንዳንዱ ሰው የየራሱ ቆጣሪ አለው ማለት ነው። እየራሱ ቆጣሪ ስላለው ምንም አይነት ችግር ጭንቅ ሳያጋጥመው እየራሱን ሂሳብ በራሱ ይዘጋል። እዚህ ጋ ደግሞ ብትመጡ እዚህ ያለው ማህበረሰብ ያው ምች የሚባል ነገር አለ አደለ? ቡና ፉት ብለን ወጣ ስንል ምች ይባላል። የምች ቅጠል ደግሞ እዚሁ አለ፣ ጤናዳም፣ ደማከሴ የመሳሰሉት እዚሁ አለ። ከዛ ማለፍ ብለን ደግሞ እዚሁ ጋር ደግሞ የእርድ ቦታ ይገኛል ማለት ነው። በሚገርም ሁኔታ እልቅ ጥንቅቅ ያለ ነው። ከእናንተ የሚጠበቀው ቶሎ ደውሎ የዚህ የሪልስቴት የንማር ሪል ስቴት ሜምበር መሆን ብቻ ነው የሚጠበቅባችሁ። 6 ፐርሰንት ብቻ ነው የሚከፍሉት። ብዙን ጠይቃችሁ፣ ምክንያቱም ይህንን እድል ለሜምበሮቻችን እንዲሁም ደግሞ ለተከታዮቻችን መስጠት ግድ ይለናል። እንቀጥላለን። እስቲ እስካሁን ድረስ ግቢው ላይ ጎብለል ጎብለል ልካል ና ይቀር እዚህ ጋር እንመጣለን። አሁን እዚህ ጋር የምትመለከቱት ባለ አንድ መኝታ ነው። ይሄ የእሱ በረንዳ ነው። አረፍም ስትሉ እዚህ እያረፋችሁ ፍለፊት ላይ እየታንጠለለውን ሜዳ ደግሞ እየተመለከታችሁ ከልጆቻችሁ ጋር ጥሩ ቆይታ ማድረግ ትችላላችሁ። ምን ይሄ ብቻ ወጣ ብላችሁ ውጭ ላይ ፍራሽ ፈራሽ ወይም ደግሞ ምንጣፍ አንጥፋችሁ ቡናችሁን እየጠጣችሁ ልጆቻችሁን ማጫወት እንዲሁም ወጣ ብላችሁ ወክ ማረግም ትችላላችሁ። ይህን ያህል ካልኩኝ እስቲ ደግሞ ወደ ግቢው ልሰዳችኋ። ውስጡ ምን ይመስላል ውስጡን አብረን እንመለከተዋለን። ይሄ እንግዲህ የምትመለከቱት ባለ አንድ መኝታ ነው። ይሄ የተንጣለለ ሳሎን ባለ አንድ መኝታ ነው። ይሄ ባለ አንድ መኝታ እጅግ በሚገርም ሁኔታ እንደምትመለከቱት እጅግ በጣም ሰፊ ነው። ምክንያቱም የሰው ልጅ ምቹ መጓጓዣና ሰፊ ቤትን ይወዳል። ለዛም ነው ሰፋ ያለ ቤት ወደ እናንተ ይዘን ይመጣ ነው። እዚጋ እንደምትመለከቱት አንድ ሽንት ቤት አለ። ሽንት ቤቱ እዚጋ ነው። ከዛም ወዲህ ስንመጣ ደግሞ ይሄ የምርት ክፍል ይባላል። ምርት የሚመረትበት ክፍል ነው። ያ ማለት ልጆች የሚጸነሱበት የአባወራ መኝታ ነው። ባለ አንድ መኝታ እንደመሆኑ ተጨማሪ ክላሶች ወይም ደግሞ እንትን የለውም። ይሄ በክፍል ደረጃ አንድ መኝታ የሚባል ነው። ሰፋ ያለ አልጋህን፣ ቁምሳጥንህን፣ ቁምሳጥንሽን ከነ ኮስሞቲክስ በደንብ ይይዛል። በደንብ ምኩራራበት ደግሞ እኔም ታጉኛላችሁ፣ ሆዴ ወዱ አላበጠንምና ሰፋ ያለ ክችን ሳይ ደስ ይለኛል። እኔ ብቻ ሳይሆን ባለቤቴም ስለምትወድ ይመስለኛል። መጀመሪያ ቤት ስናይ ክችን ነው የምንገባው። እንደምትመለከቱት እንደምትመለከቱት ፈረስ የሚያስጋልብ ክችን ነው ያለውና እዚህ ክችን ላይ ላውንደሪ ብታስቀምጡ የተለያዩ ትላልቅ ፍሪጆች ቢኖራችሁ ክችን ካቢኔቱ በላይ ለራሱ ሌላ ነገር ልትጠቀሙ ትችላለች። ክችን ካቢኔት አሰረታችሁ ከላይ ቁመቱ በጣም ረጅም ነው፣ እንደምትመለከቱት የኮንዶሚኒየም ቤት በእጅን ይነካል። አፓርታማ መሆኑ ይሄ ነው። በጣም ልቅ ነው። ከላይ የፈለጋችሁትን ነገር እንደ ስቶርን መጠቀም ትችላላችሁ። በጣም ሰፊ የሆነ ነው። ሴራሚክ ብትሉ ሴራሚክ አልቆለታል። ኮርኒስ ብትሉ ጅብሰን አልቆለታል። ላይት አልቆለታል። እንዲሁም ደግሞ ውሃ እንኳን ብትሉ ውሃው እልቅ ብሎ ሁሉ ነገር ጠንቅቅ ብሏል። ብስምላ ድሮ ልጅ እያለን ውሃ እንዲህ ነበር የምንጠጣው። አሁን ግን ይሄ ረስታችሁታል ከቧንቧ መጠጣት ትዝታም ስለሆነ እስቲ ትዝ ያላችሁ ሰዎች ኮሜንት ላይ ጻፉልኝ እንቀጥላለን እዚህ ህንፃ ላይ ብዙ ቤቶች ናቸው ያሉት አስራ አምስት ቤቶች ነገር ግን እናንተ የዩቲዩብ ተመልካቾችን ቀድሜ ስላልነገርካችሁ በጣም ይቅርታ ጠይቃለሁ የቀሩን ቤቶች አሁን አምስት ብቻ ናቸው ይህም ይህንን ቀረጻ እስክያከናውንበት ድረስ ሌሎቹ በቲክቶክ በነበረው የቀጥታ ስርጭት ተሸጠው አልቀዋል። በዚሁ አጋጣሚ ይቅርታ እጠይቃለሁ። ይህንን ቪዲዮ ቶሎ ወደ እናንተ ለማድረስ ጥረት አደርጋለሁ። ዩቱብ ሲሰራ ፕሮግረሱ ረጅም ስለሆነ ነው። ያው የራሱ ሕግና ስርዓት ስላለው ነው ዩቱብ የሚሰራው ኳሊቲ ነገር ስለሆነ ነው። ዩቱብ ላይ ያሉ ሰዎች ደግሞ ኳሊቲ የሆኑ ሰዎች ናቸው። ለዛም ጭምር ነው። በሉ ደግሞ ይህንን ቪዲዮ ቆርጣችሁ ቲክቶክ ሰፈር ወስዳችሁ እንዳታጣሉኝ። እንቀጥላለን። አሁን ደግሞ ወደ ሜዳው ወጣ ብለን አካባቢውን እንቃኛለን። ምን ይመስላል? ተከተሉን። የውጭውን የምንመለከተው ይሆናል። ይሄ ከጀርባ የምትመለከቱት ከበር ላይ ነው። አሁን እየተቀረጽን ያለነው ከበር ገና ወጣ ስንል ፊት ለፊታችሁ የደረቅ ቆሻሻ ማስወገጃ አለው። እንደምትመለከቱት በጣም በቃ የሰውን ህይወት ቅልል ማድረግ ማለት አለ አይደለ? የሰው ህይወትን ቅልል አድርገን ነው የመጣ ነው። ቆሻሻችሁን እዚህ ጥላላችሁ መኪና መጥቶ ያነሰዋል። እያንዳንዱ ነገር በሚገርም ሁኔታ ነው ህይወታችሁን የምትመሩት። ይህንን የመሰለ እድል ነው ይዘንላችሁ የመጣ ነው። ወደዚህ ዞር ስንል ደግሞ በዚህ በኩል ይሄ የምትመለከቱት በእጄ በግራ በኩል መስጂድ ነው። ብዙ ሳትርቁ ደግሞ ከሜዳው ማዶ ላይ ደግሞ ምንድን ነው የምትመለከቱት? ቤተክርስቲያን ነው። ለሁሉም ቅርብ የሆነ ለመሰረተ ልማት ቅርብ የሆነ ከከተማውም በጣም ቅርብ የሆነ ሙሉ ለሙሉ ጥንቅቅ ያለቀ ዛሬ ፍራሽና ትራስ ይዛችሁ መታችሁ መግባት የምትፈልጉ ሰዎች ብቻ በ09 22 47 44 44 ይደውሉልን። ይሄ እድል አንዴ የሚገኝ እድል መሆኑን ቀድሜ ነው የምነግራችሁ። ያው ያለው ቦታ ውስን ስለሆነ ፈጠን ብላችሁ ጉዳዩን ጭርስ ማድረግ ነው። ልሰብበት እዚህኛው ሳይት ላይ ይሰራም ከልብ ይቅርታ እንጠይቃለን። አመሰግናለሁ። ባይ ባይ